አርዕስተ ዜና በአርሲ ዞን አራት ወረዳዎች የተከሰተው ችግር የሚያጣራ የልዑካን ቡድን የማጣራት ሥራውን መጀመሩን የኢትዮጵያ ሃይማኖት ተቋማት ጉባኤ አስታውቋል። ዝርዝር ይዘናል። የኢትዮጵያ የሰብአዊ መብት ኮሚሽን በሰብአዊ መብቶች ጉዳዮችና በሰላማዊ ምርጫ ሂደትን በተመለከተ ለመንግሥት ጸጥታ አካላት የአቅም ግንባታ ስልጠና ለመስጠት የሚያስችለውን ስምምነት ጀስትስ ፎር ኦል ከተሰኘ የግብረሰናይ ድርጅት ጋር መፈራረሙን አስታውቀዋል። ነግራችኋለሁ። የዩክሬን ጦር በሩሲያ ሉካሊ በተባለ የነዳጅ ማጣሪያ አካባቢ ላይ ጥቃት መክፈቱን አስታውቀዋል። ይህ ነዳጅ ማጣሪያ ለሩሲያ መከላከያ ሰራዊት ነዳጅ የሚያቀርብ መሆኑ የተገለጸ ሲሆን የጥቃቱ ዓላማ የሩሲያን ስትራቴጂክ የተባለ መጠቀሚያ መሳሪያዎችን ማምከን እንደሆነ ተመላክተዋል። ዝርዝር ይዘናል። ዞህራን ማምዳኒ የኒውዮርክ ከንቲባ መሆን ምርጫውን አሸነፉ። ዞህራን ማምዳኒ የወጣት ዲሞክራት ሶሻሊስት የኒውዮርክ ከተማ ከንቲባ ይሆናሉ ተብሎ ይጠበቃል። የ34 ዓመቱ ማምዳኒ የመጀመሪያው ሙስሊም ከንቲባ እና የመጀመሪያው የእስያ አሜሪካ ሀገሪቱ ትልቁ ከተማ ከንቲባ ይሆናሉ ተብለዋል። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዘጋጀንላችሁ ዜናዎች ተጀምረዋል። ከዜናዎቹ ጋር ሚኪያ ሳይሌን። በአርሲ ዞን አራት ወረዳዎች የተከስተው ችግር አጣራሉ ሲል ጉባኤ አስታወቀም። በኦሮሚያ ክልል አርሲ ዞን በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናት እንዲሁም በሌሎች የሃይማኖት ተቋማት አገልጋዮችና ምእመናን ላይ ግድያና ስቃይ መከሰቱን የሚያሳይ መረጃ መውጣቱ መነሻ በማድረግ ጉዳዩን ከመሰረቱ የሚያጣራ የተለያዩ የባለድርሻ አካላት ተወካዮች የተካተቱበት አጣሪ ቡድን ተቋቁሞ የተከስተውን ችግር በአካል ለማጣራት ችግሩ የተከስተባቸው ቦታዎች በመጓዝ ስራውን መጀመሩን የኢትዮጵያ ሃይማኖት ተቋም ተቋማት ጉባኤ አስታውቋል። የልዑካን ቡድን የማጣራት ስራውን ጨርሶ የመጨረሻ ሪፖርቱን ሲያቀርብ በጉዳዩ ላይ በጉባኤው በኩል ይፋዊ መግለጫና ማብራሪያ የሚሰጥ መሆኑን አስታውቆ ሁሉም ዜጋ በትዕግስት የማጠቃለያ ሪፖርቱን እንዲጠብቅም ጠይቀዋል። አንዳንድ አካላት ኃላፊነት በጎደለው መልኩ ከግምትና ካልተሟላ መረጃ በመነሳት በማህበራዊ ሚዲያ ጉዳዩን አስመልክቶ መረጃ መስጠታቸውን ገልጾ ይህ ተግባር የማጣራት ሂደቱን የሚጎዳና አንዳንድ አካላት ወደ ተሳሳተ ደምዳሜ ሊወስድ የሚችል ተግባር በመሆኑ በማህበራዊ ሚዲያ ላይ መረጃ ከሚያሰራጩ አካላት በሙሉ ከፍ ያለ ጥንቃቄ እንዳደርጉ ጉባኤው ጥሪ አቅርቧል። ለጸጥታ ኃይሎች ስልጠና ላይ ሊሰጥ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በሰብአዊ መብቶች ጉዳይና ሰላማዊ ምርጫ ሂደትን በተመለከተ ለመንግስት ጸጥታ አካላት የአቅም ግንባታ ስልጠና ለመስጠት የሚያስችለውን ስምምነት ጀስተርስ ፎር ኦል ከተሰኘ ግብረሰናይ ድርጅት ጋር መፈራረሙን አስታውቀዋል። ስልጠናውን ለማህበረሰብ መሪዎች፣ ለጸጥታ ዘርፍ ባለሙያዎች እና ለምርጫ አስተባባሪዎች ጭምር የሚሰጥ ሲሆን በሰራዊቱ ውስጥ አገራዊ፣ አህጉራዊና ዓለም አቀፍ የሰብአዊ መብቶች ህግጋትን መከበራቸውን ለማረጋገጥ የወታደራዊ ፍትህ ስርዓትን አቅም ለማጠናከር የሚያግዝ እንደሆነም ተገልጿል። ከዚህ በተጨማሪ ኮሚሽኑ ከፌዴራልና ህግ ፍትህ ኢንስቲትዩት ከሴንተር ፎር ጀስቲስ ጋር ተመሳሳይ ስምምነቶችን ተፈራርመዋል። ከፌዴራልና ህግ ፍትህ ኢንስቲትዩት ጋር የተፈራረሙ ስምምነት የሰብአዊ መብት እይታና ወደ ህግና ፍትህ ስርዓት ትምህርት እንዲሁም የስልጠና ፕሮግራሞችን ምርምሮች ውስጥ እንዲገቡ ማድረግ ዓላማ ያደረገ ሲሆን የሰብአዊ መብቶች ትምህርት እንዲሁም ጥናትና ምርምር መረጃዎች ተደራሽነት የማሳደግ ስራዎች ለመስራት የሚያስችል ነው ተብሏል። በተጨማሪም ታራሚዎችና የተርጣሪዎች ሰብአዊ መብቶች በተመለከተ ኢሰመኮ ከሴንተር ፎር ጀስቲስ ጋር በተፈራረመ መግባቢያ ስምምነት ደግሞ የባለድርሻ አካላት ግንዛቤ ለማሳደግ በወንጀል ፍትህ አስተዳደር ስርዓት ውስጥ የሚለሚያ ተላልፎ የጸጥታና ተጋላጮችና ተጠያቂዎች የፍትህ ተደራሽነት ለማሻሻል የሚያስችል እንደሆነ ከኮሚሽን ያገኘነው መረጃ ያመላክታል። ኢትዮጵያ ከቻይና ጋር የዓለም ንግድ ድርጅት የአባልነት የሁለትዮሽ የገበያ ድርድር በማጠናቀቅ ተፈራረመች። ኢትዮጵያ ከቻይና ጋር የዓለም ንግድ ድርጅት የአባልነት የሁለትዮሽ የገበያ ድርድር መጠናቀቁ ንግድና ቀጠናዊ ትስስር ሚኒስቴር ሚኒስትር ዶክተር ካሳውን ኮፍ ገለጹ። የኢትዮጵያ የዓለም ንግድ ድርጅት አባልነት ድርድር አካል የሆነው የሁለትዮሽ የገበያ ድርድር ከቱርክ፣ ከአርጀንቲና ጋር ባለፈው ሳምንት መፈረሙን ያስታወሱት ሚኒስትሩ ዛሬ ሶስተኛውን የገበያ ድርድር ስምምነት በስዊዘርላንድ ጄኔቭ በሚገኘው የኢትዮጵያ ኤምባሲ አማካኝነት ተፈራርመናል ብለዋል። ሚኒስትሩ ከዚህ ጋር አያይዘው ኢትዮጵያ ከሌሎች ሀገራት ጋር ተመሳሳይ ድርድሮችን በማፋጠን ላይ ትገኛለችም ብለዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን እንዲረዳ ከተለያዩ ሀገራት ጋር ውይይትና ድርድር እያካሄደች ትገኛለች። በቅርቡ በአፍሪካ ነጻ ንግድ ቀጠና ላይ ግብይት መጀመሯም ይታወሳል። ከ2016 ሰኔ ወር በኋላ ለተቀጠሩ ሠራተኞች የደሞዝ ጭማሪ አይደረግም ተባለም። በክልሎች የደሞዝ ጭማሪ በጀት ጉድለት ያጋጠመው ኮሚሽኑ በፈጠረው የቀመር ስሌት አረዳድ ችግር ነውም ተብሏል። በቤኔሻንጉል ጉምዝ፣ በደቡብ ኢትዮጵያ፣ በሲዳማ፣ በደቡብ ምዕራብ ኢትዮጵያ እና በማዕከላዊ ኢትዮጵያ ክልሎች ያጋጠመው የደሞዝ ጭማሪ በጀት ጉድለት ሲቪል ሰርቪስ ኮሚሽን በሠራው የቀመር ስሌት ላይ የተፈጠረ አረዳድ ችግር ምክንያት መሆኑን የገንዘብ ሚኒስትሩ አስታወቅም። 3 ሚሊዮን፣ 10 ሚሊዮን እንዲሁም 10 ቢሊየን ብር ጉድለት አጋጥመዋል ያሉ ክልሎች መኖራቸውን የገንዘው ሚኒስትር በየትና ዝግጅት አስተዳደር መምሪያ ኃላፊ አቶ ኤፍሬም ኃይል ናቸው። አንድ ወይም ሁለት ሚሊዮን ልዩነት ይፈጠራል እንጂ ይህን ያክል ልዩነት ሊፈጠር አይችልም ማለታቸውም ዘግበዋል። ሲቪል ሰርቪስ ኮሚሽን የደሞዝ ቀመሩን የሰራው እስከ 2016 ሰኔ ወር ድረስ ብቻ ባሉ ሰራተኞች መሆኑን ተናግረው ከሰኔ ወር በኋላ ሰራተኞች የቀጠሩ ክልሎች ምክንያት ልዩነት መጥቷልን ብለዋል። ለእነዚህ ሰራተኞች የፌዴራል መንግስት በየት ሊደድልን ለማይችል ገልጸው ክልሎች በራሳቸው አቅም ለሰራተኞች የደሞዝ ጭማሪ እንዲያደርጉ መገለጹን ኃላፊው መናገራቸውን ሪፖርተር ዘግበዋል።

የማሊ ወታደራዊ መንግስት የነዳጅ እጥረት እንዳጋጠመው አስታውቋል። በሀገሪቱ የገጠመው የነዳጅ እጥረት ምክንያት ተብሎ የቀረበው ጂሃድ የተባለው ቡድን መንገደ መዝጋቱ መሆኑን ተገልጿል። የባህር በር የሌላት ማሊ ነዳጅ ጫኝ ተሽከርካሪዎች ወደ ሀገሪቱ እንዳይገቡ ማገዱን ሰምቷል። የሀገሪቱ መንግስት በመፈንቅለ መንግስት ተቆጣጠሩት ጄኔራል አሳሚ ጎይታ የሊቲየም ማዕድን በደቡባዊ ሀገሪቱ ክፍል መገኘቱና ወደ ገቢያ ሊቀር መሆኑን ይፋ ለማድረግ የተገኙት መሪው የነዳጅ እጥረት እንደገጠመ የነዳጅ እጥረቱ እንደ ሀገር ያለው የኢኮኖሚ እንቅስቃሴ አስቸጋሪ ያደረገው እንደሆነም አስታውቀዋል። ጂሃድ የተባለው ቡድን በጎረቤት ሀገራት ወደ ማሊ የሚገባውን ነዳጅ ማቀብ የጀመረው ካለፈው መስከረም ወር ጀምሮ መሆኑን ተገልጿል። ቡድኑ አሁን ላይ የማሊ ድንበር አካባቢ ያሉ ሰፈሮችን መቆጣጠር መጀመሩን ሰምቷል። ዩክሬን ሩሲያ ላይ ድሮን ጥቃት ከፈተች። የዩክሬን ጦር በሩሲያ ሉካሊ በተባለ ነዳጅ ማጣሪያ አካባቢ ላይ ጥቃት መክፈቱን አስታውቋል። ጥቃቱ የተፈጸመው በምስራቃዊ ሞስኮ አካባቢ ኮስቶቭ በተባለ አካባቢ መሆኑን ሮይተርስ ዘግቧል። ለሩሲያ መከላከያ ሰራዊት ነዳጅ የሚያቀርብ መሆኑ ተገለጸ ሲሆን የጥቃቱ ዓላማ የሩሲያ ስትራቴጂክ የተባለውን መጠቀሚያ መሳሪያዎች ማምከን እንደሆነም ተመላክቷል። በጥቃቱ የደረሰው ውድመት እና ኪሳራ አራ የተጣራ መሆኑም ጦሩ አስታውቋል። ሩሲያ ጥቃቱን ተከትሎ የሰጠችው አስተያየት ባይኖርም አካባቢው ገዢ የሆኑት ግሌብ ኒትኪን የተባለ ባለስልጣን የሩሲያ ጦር ከተቃ የሚጣበህን ጥቃት መመከት መቻሉ እና 20 ድሮኖች መቶ መጣሉ ገልጸዋል። ይህ የአስቴት በአካባቢው በርካታ ድሮኖች ያሳተፈ ተካይ ጥቃት ሳይፈጸም እንዳልቀረ እንዲገመትም አድርገዋል። ሩሲያ እና ዩክሬን ባለፉት ጊዜያት በተደጋጋሚ የኃይል መሰረተ ልማትና ስትራቴጂክ የተባለ አካባቢዎች ላይ አነጣጠረ ጥቃት ሲፈጽሙ ተስተውለዋል። ከዚህ ጥቃት ባሻገር ዩክሬን ማዕከላዊ ሩሲያ አካባቢ መጠነኛ ጉዳት የደረሰን ጥቃት መፈጸመም ተናግረዋል። ጥቃቱ የተፈጸመው ስተርሊትማክ የተባለ የኬሚካል ማምረቻ ላይ እንደሆነም ዘግበዋል። የአካባቢ ባለስልጣናት ጥቃቱ ከኬሚካል ማምረቻ ላይ ጉዳት ማድረስ ነው የገለጹት ሲሆን ይሁን እንጂ ፋብሪካው አሁንም ስራ መስራት መቀጠሉን አስታውቀዋል። ዞራን ማምዳኒ አንድሪው የኒውዮርክ ከተማ ከንቲባ ሆኑ። ዞራን ማምዳኒ ወጣት ዲሞክራቲክ ሶሻሊስት የኒውዮርክ ከተማ ከንቲባ ይሆናሉ። የ34 ዓመቱ ማምዳኒ የመጀመሪያው ሙስሊም ከንቲባና የመጀመሪያው የኤሲያ አፍሪካ የሀገሪቱ ትልቁ ከተማ ከንቲባ ይሆናሉ። ውጤቱ ከ8.4 ሚሊዮን በላይ ሕዝብ ለሚኖርባት ከተማ በታሪክ ውስጥ ትልቁ ውጤትም ነው። ማምዳኒ በአፍሪካ ውስጥ በዩጋንዳ ካምፓላ የተወለዱ የኒውዮርክ ከተማን ለመምራት የመጀመሪያው ሰው ሆነዋል። ማምዳኒ በዚች ከተማ ታሪክ ለመስራት ወደዚህ ደረጃ ያደረሱኝ ደጋፊዎቼ አመሰግናለሁም ብለዋል። የቀድሞ ግዛት ገዢ ኩሞ ማምዳኒ ምርጫውን ስላሸነፍ እንኳን ደስ ያለ መልእክትን አስተላልፈዋል። ራሱን ዲሞክራሲያዊ ሶሻሊስትን የሚገልጸው ማምዳኒ ከወራት በፊት በአንጻራዊነት የማይታወቅም ነበር። ለማህበራዊ ፕሮግራሞች በዘገባው በገባው ቃል መሰረት የምራዮች ቀል መግዛት በመቻሉ ለአሸናፊነት ምክንያቱም ተነስተዋል። ማምዳኒ ከፍተኛ ገቢ ባላቸው ሰዎችና ኮርፖሬሽኖች ላይ አዳዲስ ታክሶችን በመጠቀም የሚከፈል ማህበራዊ ፕሮግራሞችን ለማስፋፋት ቃልም ገብተዋል። ማምዳኒ ሃምሳ ነጥብ ሦስት ድምፅን ሲያገኙ፣ በአንጻሩ ተፈካካሪ ኩሞ አርባ ነጥብ ስድስት ድምፅ አግኝተዋል። ሪፐብሊካኑ ከርቲስ ሊዋ ከ7 በመቶ በላይ ድምፅ አግኝተዋል። በተመሳሳይ ዴሞክራቶች በቨርጂኒያ እና በኒው ጀርሲ ገዢዎች ውድድሮችን አሸንፈዋል። በካሊፎርኒያ ደግሞ መራጮች የኮንግረሱን የምርጫ ካርታ እንደገና ለማስተካከል የቀረበውን ሀሳብ ደግፈዋል። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዝላቸው ዘገባዎች ጠናቀዋል። ቸር ቆዩ።